ብስሚላህ በአላህ ስም አራሕማን እዝነተሰፊ አራሒም ሩህሩህ በሆነው ጌታ ስም ወልዐስር ዋው ምንድናት ብለናል? የመማያፊደል ናት። ወልዐስር ማለት በጊዜ እምላለሁ አለ አላሁ ስብሓነሁ ተዓላ ኢና ልኢንሳን የሰው ልጆች በጠቅላላ እኮ ለፊ በኹስሪን በኪሳራ ውስጥ እኮ ነው ያሉት በጠቅላላ። እነማን ሲቀሩ? ኢላ ማለት እነዚህ ሲቀሩ አለዲነ አመኑ እነዚያ ያመኑት ሲቀሩ። ስለዚህ ኢለ ለዚነ አመኑ እነዚያ ያመኑት ሲቀሩ፣ አንደኛ። ሁለተኛ፣ ወአሚሉ ሷሊሓት ካመኑ በኋላ ደግሞ ወአሚሉ የሰሩ አሷሊሓት ደጋግ ስራዎችን መልካሞችን፣ አላህ ዘንድ ተቀባይነት ያላቸውን ስራዎች የሰሩ ሶስተኛስ፣ ወተዋሰው አደራ የተባባሉ ቢልሐቂ፣ አላህ በደነገገው በመልካሙ ነገር በጠቅላላ በመልካም አንዱ አንዱን በማዘዝ ከመጥፎ በመከልከል ለማያውቁ ሰዎች ሀቅን በማስተማር ላይ አደራ አደራ የተባባሉ። ወተዋሰው ማለት አደራ አደራ የተባባሉ ቢልሐቄ አላህ ባወረደው ሀቅ ላይ ለማያውቁት ሰዎች በማስተማር ወተዋሰው አሁንም እንዲሁ አደራ የተባባሉ። ብሶብሪ በትዕግሥት ላይ አደራ የተባባሉ። በምን ላይ በመታገስ አንደኛ አላህን በመታዘዝ ላይ የጸኑ የታገሱ አደራ አደራ። እንስገድ፣ እንጹም፣ ሐጅ እናድርግ፣ ዘካ እንክፈል፣ ምስኪኖችን እንርዳ እያሉ አሉ በሚባሉ ጽድቆች ላይ በትግስት የቆሙ ሁለተኛ፣ ከወንጀል በመራቅ የታገሱ ሦስተኛ፣ ከአላህ የተወሰነ አሳማሚ የሆነ ፍርድ ሲወርድ ለምሳሌ ገንዘብ ማጣት፣ ልጆች ማጣት፣ ጤና ማጣት ምን ይባባላሉ? እንታገስ። ኢና ሊላሂ እኛ እኮ ላላህ ነን ወኢና ኢለይሂ እኛ እኮ ደሱ ወደ አላህ ራጂኡን ተመላሾች ነን ይላሉ። ሰሃባዎች እቺ ምዕራፍ ምን ያደርጉ ነበረ? ሼክ አልባኒ እንደ ዘገቡት ተገናኝተው ሲለያዩ ይጨባበጡና አንደኛው በአንደኛው ላይ እቺ ምዕራፍ ይቀራት ነበረ። ማንን? ሱረቱ ልዓስርን ወልዓስር ኢና ልኢንሳነ ለፊ ኹስር ኢላ ለዚነ አመኑ አሚሉ ሳሊሃት ወተዋሰው ቢልሓቅ ወተዋሰው ቢሶብር የሚለውም ማለት ነው። ያላህ ባሪያዎች ወይ የዚች ምዕራፍ አጭር ትርጉም እቺን ትመስላለች። አራት ትልልቅ ቁም ነገሮችን አካተው የያዙ ሰዎች ብቻ ናቸው ከክስረት ነጻ የሚወጡት። እነሱም እነማን ናቸው? ያመኑ፣ ኢለለዚነ አመኑ ወአሚሉ ሷሊሀት መልካሞችን የሰሩ፣ ወተዋሰው ቢልሐቅ በሐቅ አደራ የተባባሉ፣ ወተዋሰው ቢሶብር በትዕግስትም እንደዚሁ አደራ የተባባሉ። አዑዙ ቢላሂ ሚነ ሸይጧን ረጂም